ጥሩ ድራማዎች ይሰራሉ። እንደ ምንቴ አይነት ግድት ያለ ውል የሌለው መፍትሄ የሌለው አይቻላል። ከአንደበቱ ሰምተናል። አገዙት። በጣም የብሩኬና የሀይሚን አንድነት ማትፈልጉ ፍጽ ያለው እዚህ ጋር ነው። የብሩክና የሀይሚን ወከባ የሚፈልግ መጣላታቸው የሚፈልግ ሰው አለ። ይሄን ታውቃላችሁ። በጣም ያሉ ነገር ውስጥ ገብቻለሁ። የሀይሚና የብሩኬ ሰርግ ደግሞ ሲደርስ ተቀሙቸ አለሁ በህግ አምላክ። ለማደም ቅመሞች አስቡ፣ ሰርግ እንድንበላ እኔ ወገቤን ታጥቄ የብሩኬና የሀይሚን ሰርግ በላለው ብዬ ወገቤን ታጥቄ እንዲሁም ጉድ እንዳታረጉኝ፣ ጉድ እንዳታረጉኝ። አረጋጉት፣ ሰርጉን አረጋጉት። ባይሆን ማለት ነው ቤተሰቦች፣ እንዴ ምን አስባችሁ ነው? የመለኛው ሰርግ አመለጠኝ ብዬ ጭራሽ፣ የብሩኬ ካመለጠኝማ፣ ኧረ እኔማ የሰርጉ ቀንም ትኬት ቆርጭ መምጣቴ አይቀርም። ይሄ ቤተሰቦች፣ ይሄ እንጃ ምችልም አይመስለኝም። እንዴ ብሩክ አግብቶ እኔ እዚህ ቪዲዮ ልሰራ ቁጭ ብዬ ባየር ላይ ኧረ፣ ሼም ነው ሼም ነው። ቤተሰብ ምን ትላላችሁ? አይ፣ ትኬት ቆርጭ ነው የምሄደው እኔማ። የቀረው ይቀራል እንጂ የሰርጉ ላይማ መገኘት አለብኝ። ለማዳም ቅመሞች ብሎ ፖስት ካርድ ከበተነ ነው ታዲያ። ብሩኬ ሰርገ ላይ መገኘት የምትፈልጉ ካለ ነው እንጂ ካላለ አልሄድም። ምንድነው ሳልጠራ መሄደው? እንዲህ እኔ እኔ ብጤ ነኝ እንዲህ፣ ቤተሰብ ትክክል አይደለም። ሰላም፣ ጤና ይስጥልን። እኛ ወድ ቤተሰቦች እንዴት አላችሁ? እንዴት ናችሁ አለው። እኔ ደህና ነኝ፣ እግዚአብሔር ይመስገን። ሁሉ ሰላም ነው። እንዴት ናችሁ? ደህና ናችሁ? ለዚህ ቻናል አዲስ የሆናችሁ ፈታ ዘና እያላችሁ ላይክ፣ ሰብስክራይብ፣ ሼር ማድረጋችሁን አትርሱ ማለት ነው። ዛሬም ተመልሼ መጥቻላችሁ አለ። ተመልሼ ስመጣ ከሰዓታት በፊት የሆነ አጠር መጠን ያለች ቪዲዮ ለቅቄ ነበር ለሃይሚ አይዲያ ብዬ ነገር ግን ባይ ዘ ወይ ማለት ነው ቪዲዮ ስሰሩ አይዲያ ይጠፋል አይዲያ ይጠፋም ብላችሁ የምታስቡ ሰው ይተሳስታችኋል፣ ይጠፋል። ሶ ካንዱ አንዱ የተሻለ ነገር ይኖራል። ይሄ የኔ ሀሳብ የተሻለ ነው ብዬ ሳይሆን ኖርማሊ፣ ብዙ ሰው ብዙ ፌመሶች የሰሩት ነገር ስለሆነ እንዲሁም ደግሞ የዓለም ሴት የተባለች እናት የተባለች የዓለም ሴት ከድንግል ማርያም ውጪ ሴት የተባለች ሁሉ እንደዚህ አይነት ነገር ስለምታይ ነው እንጂ አልኩት። እኔ ሌላ ነገር አስቤ ወይም ደግሞ ሀይሚ እንድትዋረዱ ወይም ደግሞ ሀይሚ ስም እንዲጠላሽ አይደለም። ሲጀመር ይሄ የአንድን ሰው ማለት ጤነኛ ስትሆኑ እና ሕመምተኛ ስትሆኑ አንድ ሰው አጠገባችሁ ያለ ሰው እንዴት ነው ፊሊንጉ? ያንን የሚለውን ነገር ያስተምር አልገባችሁ? ለዛ ብዬ ነው። እናንተ ግን ምንም ነገር ሳትረዱ እሷ ከአንቺ ፈልገም እኔ እኔ ከሰው በምን አንሳለሁ ስታስቡት ማለት ነው አይሚ ጭንቅላት እንዴ ሚጭንቅላት እንቅላት ጉድ ጉድ። እንደ እንግሊዘኛ ማውራት አለብኝ እናንተ እንዲገባችሁ። ሰው እንደ ሀሳብ ነው እንጂ የተናገርኩት ሌላ አይደለም። እና ደግሞ ቃልየ ከተናገረችው ይሄ ይሻላል በሚል ሆኖ እንጂ እኔ ሲጀመር እኛ በሰጠናት አይዲያ ሲጀመር፣ ሃይሜ እኮ ሜሽን ከተደረገ ትሰራለች እኮ እግዚአብሔርን ትሰራለች። ሃይሜ ሜሽን አድርጉላት እንጂ ትሰራለች። እኔን እንኳን ታዳምጣለች ሃይሜ። ያኔ ብሩኬ ግን አዳምጦ የሰራው አለ ቪዲዮ አላየሁም። ሃይሚ ግን በደንብ ነው የምንሰራው ሃይሚ ይሰራለች። አተዋሹ አትዋሹ ምንም መዋሽ አይስፈልጉም። እና ዛሬ የምንልላችን የመጣሁት እንግዲህ በጣም ቡታጅራ ከሄዱ ሌላ ርዕስ ውስጥ ገብተዋል፣ ሌላ ዓለም ውስጥ ነው ያሉት እንግዲህ እና ሀይሚን በራሳቸው መንገድ ፈታ ዘና እያሉ ነው። ፍፄ ደግሞ ያው እንዳያችሁት እንግዲህ ከምንቴ ጋር ጣልቷል። ምንቴ ደግሞ ጨራሽ ቡሩኬ የሚወደውን ሙዚቃ የታምራት ሙዚቃ መረሳሳት አይከብድም። የመቼውን መረሳትና የመቼውን ትዝታ ነው ዛሬ ላይ አውጥሶ የሚወራው? ኧረ እኔ እሱ ልጅማ እኔ ግራ ገባኝ። በዛ ላይ የሆነ ሊጠይቁት የሚሄዱት ሰዎች ጨዋቱ እንዲህ በቃ ሰከን በለ፣ እኛ በቃ የዲያ ሁሉ ነገር ሀሳቡ ገብቶናል ሰከን ባለ መልኩ እንደው በደንብ ከው ነው ማለት ተመልካች እንኳን ያኔ ጓጉቶ እንዲያያችሁ ጓግቶ የሆነ በቃ አነጋገር ወይ የሆነ ነገር ስነ ስርዓት ኖሮ የጨረቃ ፋሚሊ፣ ይሄ ሁሉ እኮ የጨረቃ ፋሚሊ ለማምጣት ነው ለመሳብ ነው እና ቃለን ቤተሰብ እኛ እንደመት ሙሉ ወገባችንን ስር አድርገን ስንሰደብም ስንገጠጥም አብረን ሆነን፣ ዛሬ ግን የጨረቃ ፋሚሊ ከተባለ ከተጻፈ ማለት ነው ጅር ብሎ መሄድ ብቻ ሆኗል። ስለዚህ እንደዛ ስለሆነ ደግሞ አሁን ምን እያርጉባቸው ነው? ሁሉም ሙዳቸው የጨረቃ ፋሚሊ እንደዚህ ሆኖ ሲባል በቃ ሁሉም እዛ ቤት ይሄዳል። ያ ነው ሙዱ ገባቸው ቤተሰቦች። ስለዚህ እኛም ደግሞ ብጥ እንሆንባቸዋለን። እንደዚህ ጭራር እያራችሁ የሰውን ክብር ዝቅ ታርጉ፣ ምን ተብየው ቀረገብ ሰከን አርገው፣ አነጋገርከን አስተካክለው፣ ተመስገን በል። ባንተ ጊዜ ፎቶ መዘቅዘቅ ፎቶ ማበላሸት ሁለት ቦታ ሶስት ቦታ ነው ያዩት። ተረስቷል። ብሩክ እንኳን አልቀረም ሌላው ቆርቶ ሙሽዬ እንኳን አልቀረችም በአንተ ጊዜ እንደው የማደም ቅመሞችን አፍ ይዞልሃል ፈጣሪ ማንም የዘቀዘቀው የለም ብዙ ቦታ እንደዚህ እንትን አልተባለም። ስለዚህ ሰከን ብለህ አርፈህ እቅድህ ጋር እስከምትደርስ ድረስ እንከታተልሃለን ከዛ ውጪ እንደዚህ አይነት ነገሩ ሐራካቱ አስፈላጊ አይደለም ሰው እንግዲህ እናንተ በምታውቁት ልክ እኛም እየገባን ስለሆነ ብዙም ነገ ላይ ያስፈልገውም በቃ የሆነ እረህራሄ የተሞላበት በቃ ፍቅርም ቢሆን እኮ በግድ አይደለም። እኮ ግድ በግድ ሳይሆን አላ አደለ የሆነ እንዴት ነው፣ አንዳንድ ጊዜ ከፍትፍቱ ፊቱ የሚባል ነገር አለ። ገባቸዋ። አሁን በንግግርም ቤተሰብ ለማሸነፍ መሞከር መቻል አለብህ። ምንቴ ማለት ነው? ብዙ እንትን እያልክ ነው ብዙ ማለት የሆነ ሐራካት እያበዛ ነው ሰው ምንም ሀራካት አያስፈልግም እኛ ሁሉም ነገር ገብቶናል እንግዲህ አንድ ቀን ከብሩኬና ከሃይሚ ጋር ተገናኝተህ ብሩኬ የሆነ ነገር ቢል ደስ ይለኛል ባይዘወ ማለት ነው ልክ እንደ ዳኒ ግሩስር ያነጥፍህ ከዛ በኋላ ፍጼም እንኳን ጥፎታል ግን ደግሞ የብሩክ ይሻለው ነበረ በሚለው አሰብኩት ገባችሁ ሰው ያን ያህል መገናኘት አይጠበቅባቸውም በነገራችን ላይ ነገር ግን አጠር መጠን አድርጉትና ፍቱት በቃ ተገላገሉ እና ከዚህ በፊትም ከዚህ ከልጁ ጋር እስከ ማቴዎስ ነው፣ ማነው ስሙ ፍረሳ፣ በጣም ይቅርታ አድርግልኝ። በጣም ሞደው ልጅ ነው በነገራችን ላይ። ይሄ ልጅ ማለት ነው የነ ብሩክን ዘፈን ዘፍናለሁ ብሎ ከአንዴም ሁለት ሶስት የቃል ገብቷል ማለት ነው። እንደምን ዘፍን ተስፋ እናደርጋለን። ነገር ግን ይቆይልን፣ ሰርጉ ፕሊስ 2019 አርጉት። 2019 ጠር ላይ ይሁን ቤተሰብ፣ 2019 ጠር ላይ ይሁን። እኔ ሰርጉ ጉዳይ ካልበለዛም ቀድማችሁ ተናገሩ። በቃ ምንም ማድረግ አልችልም፣ የትኬት ብር አዘጋጃለሁ እንጂ እኔ የብሩክን ሰርግ ሳልበላ እዚች ምድር ላይ እኔ አልቀመጥም። የትም ልሁን የት የብሩክ ሰርግ መገኘት አለብኝ። መቼስ ብሩክ አይጠራንም ብዬ እኔ አላስብም። እኔም ብቻ ረን ደግሞ የሚጠራው ቤተሰብ፣ ሰምታችኋል። ሁላችሁ ምናችሁ የምትጠሩት የማዳም ቅመሞች ሰርግ ላይ መገኘት ከቻላችሁ፣ ካለን ይሄዳለሁ፣ ካላለ ግን እግሬን አላነሳም ካላለ እንዴ፣ ሳልጠራ ሄዶ እኔ ምንድነኝ? ለምብዬን የሄደው ግን እንደሚጠራን ተስፋ አደርጋለሁ። ቤተሰብ፣ እና ሰርጉን አቆዩልን። ሰርግ ሰርግ አትበሉን። አሁን ሆዳችንን አታባቡት ዲ፣ እንዴ ለፍተን ለፍተን እንዴ ተሰድበን ሰርግ ሳንበላ ሸማደን እንዴ፣ ቤተሰብ፣ ኧረ መብላት አለብን። እስኪ ፍረዱኝ፣ እስኪ በኮመንት ንገሩኝ። መብላት የለብሽም አፈርብ የሚልም አይጠፋም። እናንተ ደግሞ ወተት ጠጡ። ወይኔ እናቴ እኔ እኮ ዛሬ በጣም ነው ያደረገኝ። የምንቴ ቪዲዮ የተሰራው እና ፍጼ ከልጁ ጋር የሰራው በጣም ነው የሚያስቀው። ብዙ ጊዜ ተደባድቧል ይሄ ልጅ በነገራችን ላይ ማለት ነው። እና ደግሞ እህቴን ጨቀጨቃት። በቃ ለምን እህትህን አተጣብሰውም? በቃ እህትህን አጣብሰው አይሻልም? እንደዚህ በየጊዜው እየመጣ በር ላይ ግግም፣ እህትህ ላይ ግግም። ሀይሜን አንጧት፣ ሀይሜን ውለዷት። እንዴ ሀይሜ እኮ እንዴ ቆይ፣ ሀይሜ ሀይሜ የሚሉት ግን ምንድን ነው ነገሩ? አልገባኝም። ጋሽ የማይሰጣችሁና ጋሽ እየሰጠው ለብሩኬ ነው መቼስ ተጨማሪ ሰው ሁለት ሰው አይቻልም፣ እንግዲህ በእምነታችን አይቻልም፣ እንግዲህ እስከምናውቀው ድረስ። ስለዚህ ሰብር ይኖራቸው ሃይሚ ሃይሚ የምትሉ ሰዎች። አሁን ደግሞ ብሩክ ብሩክ የሚሉት ጠፍታው፣ በቃ ሃይሚ ሃይሚ የሚል ሰው ነው የበዛው። ጋይስ ምንድነው ነገሩ? አልገባኝም። ሚስጥሩ ምንድን ነው? እንዲ የማይገኝ ነገር መመኘት ምንድን ነው? ከአንበሳ ጉሮሮ ማን ያወጣል ስጋ እኮ ነው ነገሩ። አልገባችሁም እንዴ? እያያችሁ በአይናችሁ በብሌን እንደዚህ በየቦታው በቃ የብሩክና የሃይሚ ሰርግ እየተባለ ጭራሽ አሁንማ እኮ አፈተለኮ ብሏል። ብሩኬ እውነቱ ነው። አሁንማ በቃ ወጣ እኮ ጭራሽ በቃ አሁን ግልጽ ሆኖላችኋል። ሃይሚና ብሩኬ እንደሚጋቡ በደንብ ግልጽ ሆኖላችኋል። ስለዚህ ዙሪያውን ማንዣበብ፣ ማሽቀርቀር አያስፈልግም። ምን አስባችሁ ነው ምንኩር? ነው በዙሪያቸው ያላችሁ ለሃይሚና ለብሩኬ ጠላት የሆናችሁ ሰዎች ትኖራላችሁ። እንዲጣሉ እንዲገጫገጩ ለምን? በባለፈው እንኳን ከበፊቷ ፍቅረኛ ጋር ናለን ብሩኬ ያለ ሰው አለ፣ በግሃድ በፊት ለፊት ማለት ነው። እሱ እራሱ ላይ ብላይ ያወራው ውሸቴን አይደለም መችስ እና ያ ያ ነገር ሁሉ ስታዩት እውነት ከነሱ ጋር አብሮ ማይሆን ሰው ይኖራል ሁሉ። በዚህ ምድር ላይ ሁሉንም ሰው ማስደሰት አንችልም። በነገራችን ላይ አንዱ የወደደልንን ሐሳብ አንዱ ይጠላዋል፣ አንዱ የጠላውን ሐሳብ አንዱ ይወደዋል። ስለዚህ ሁሉንም እንደየአመጣጡ ተቀበለን ማለፍ መቻል ነው ያለብን። አይመስላችሁም? ቤተሰቦች ለምን ሁሉንም ሰው ማስደስት አትችሉም። አብርሃም ምና ለመሰላችሁ ባለፈው ሩታ ጨርቀን ያረገሽው ይሄ ፌኩ የፈረንጆቹ እርግዝና ነው ሲሏት ጭራሽ ሆዷን ፖሰተችላችሁ። እንደዛ ዝም ብላ ደብቃ ብትወልዶ ኖሮ ልጁም የአብርሃም ነው አትሉም ነበረ፣ ከሌላ ቦታ ነው የመጣው ትሉ ነበረ አላለም አብርሽ። ስለዚህ የሶሻል ሚዲያ ሰው መሆን ተጽዕኖ በጣም ከባድ ነው እና ሩታም አሁን ሳትፈልግ በግድ ያንን ነገር አደረገችው ማለት ነው። በቃ ሲናገር ሰምታችሁ ከሆነ ማለት ነው እና በቃ በጣም ተገረምኩኝ አንዳንዴ ፌመስ ለመሆን በቃ ምንም አያስፈልግም በቃ አልኩኝ፣ እግዚአብሔር እና በነገራችን ላይ ሰው እንዳላችሁ ሳይሆን እናንተ ስሜታችሁን እንዳዘዛችሁ ነው እንጂ ሩታውን እንደዛ ስላሏት ምንም አይመለከታትም። ምን ምን አገባው ሰው ሰው አያገባውም፣ አይደለ ልጅ የራሷ ነው የሚያውቀው ፈጣሪና እሷ ብቻ ናቸው። ስለዚህ ሰው ሁሉም ሰው መቼም ከሰው ራስ ላይ ወርዶ ያውቅም። አንዳንዱ ለራሱ ለስራ እድል በቃ የሆነ ርዕስ ፈጠርኩ ብሎ ዝም ብሎ ያወራል። ገባችሁ አሁን ልጅላት ምናምን የምትለዋል ልጅ እኔ ዩቲዩብ ምሰራዋል ልጅ እኔ በደንብ ነው አውቃት አለው ብዙ ነገር ነው የምታወራው ስለሷ ማለት ነው። ያያም እየደረሰ ሊሆን ይችላል። ሶ አሁን እሷ ዩቲዩብዋን እየሰራች ዶላሯን እየቆጠረች ነው፣ ሌላ ነገር አይደለም። እና ልጅ መሆኑ ደግሞ ያው ሲወለድ ይታያል። እንደዚህ ሆዷን ማሳየት አይጠበቅባትም ነበር፣ ነገር ግን ለዛ ብላን ያሳየችዋል። አብርሃም መልስ ተናገረ እኮ ዛሬ፣ ሰምታችሁት ቆና ትናንትና መልስ ሰጥቷል አብርሃም ማለት ነው እና አንዳንዴ ለምናደርጋቸው ነገሮች እንቆጠብ። ዛሬም አሁን ምንቴ እዚህ በቃ ሃይሚን ሀይሚን ብለህ አፍህን የምትከፍትበት ጥሩ አይደለም። ተመለስ፣ በቃ ምግብ ብላ፣ ወደ ራስህ ሁን። መጀመሪያ ወንድ ለመሆን ሞክር፣ ቆፍጠን በል። ሳምሬ እንዳለች ቆፍጠን ስትል ማንም ሰው ይወዳል። ቆፍጠን ሸንቀጥ ብሏል፣ ሊሆኔ ማለት ነው። ስለዚህ እንደዛ ስትሆኑ፣ ራሳችሁን ስትጠብቁ እናንተ ማፍቀር ሳትፈልጉ የሚያፈቅራችሁ ድረስ ከበራችሁ ድረስ ይመጣል እና ንጹህ ልብ ይኖራችሁ ደግሞ ከምንም በላይ ንጹህ ልብ አስመሳይ አትሆኑ። በቃ ንጹህ ልብ ልክ እንደ ብሩኬ ማለት ነው። በቃ ምሳሌ ምን አስኬድ ሌላ ቦታ፣ ልክ እንደ ብሩኬ ንጹህ ልብ ክፉንም፣ ደጉንም በቃ እንደሱ ቻል አድርጋችሁ ካለፋችሁ ፍሬዋን ትበላላችሁ። ብሩክን አሁን መጀመሪያ ላይ አይታችኋላ በፕራንክ በሉት በምንም በሉት ከሃይሚ ጋ ተጫርሰው ተጫርሰው ተጫርሰው ነው ዛሬ እዚህ ደረጃ የደረሱት እና እሱም ታግሶ ታግሶ ታግሶ ነው አሁን እሱ ራሱ የፕራንክ አደገኛ ኃይለኛ የሆነው አሁን ነው። ገባችሁ? በፊት በፊት ሃይሜን አይነካትም ነበር፣ ታሳዝነኛለች ነበር የሚለው። አሁን ግን በቃ እንዲህ ለምን በቃ እኔ የተነክቼ ለምን እልህ ሆኗል። በቃ አሁን በቃ ብድር ብድር ነው። በቃ አንድ ለሁለት ልክ በቃ እንደዛ እንደ አርሴናል እንደሚከታተለው እንኳስ አድርጎታል። አሁን ፕራንኩም ማለት ነው ብሩክ ማለት ነው። ይሄን ስላችሁ ደግሞ ጠላትነት ሳይሆን አለ አይደል፣ አንደኛ ስራ ነው ሁለተኛ ነገር ደግሞ በቃ የሚያውቀውን ነገር ማድረግ አለበት። ለዛ ነው እንጂ ይሄ በቀል ወይም ደግሞ ሌላ ነገር አይደለም። ብድርን መመለስ መመላለስ ማለት በቀል ሳይሆን ያኔ ግዴታ ነው። በቃ አንደኛ እሷ የምሰራ ቀን የእሱ ቻናል ነው የሚለቀቁ አደለ። እሱ ደግሞ እንደዛ ብሎ ብድሩን ካልመለሰ እሷ ቻናል ላይ አይሰራም ማለት እኮ ይሄ ነገር ገባችኋል። ስለዚህ አንዳንዴ ብድር ይመላለሱ ምናምን ስንል ወደ ቂም ነገር አትውሰዱት። በቃ ይሄ በስራው ነው። ሃይሚ እንዲህ ብላ ትመልስ፣ ብሩኬ እንዲህ ብሎ ይመልስ የምንለው እኛ ጠላትነት ሳይሆን ስራቸው ስለሆነ ነው። እና ይህን ይመስላል የዛሬ አስተያየቴ። እናመሰግናለን። ሰርጉ ግን ይቆይልን ይቆይልን። ፍትህ